ሚስቴን እንግዲህ ዛሬ ፑል እያጫወተባት ነው። እስኪ እንይ። ካሜራማጠገግልወደህ ዋው መጥተዋለች። የኔንም ልምድ ደግሞ በዚሁ

የት አለ? የገባው ገብቶልሻል። ከዛ ደግሞ ኋይትን አስገብተሽ ነው። እንደ ገብቷል። ምቲ እቺ አስገብታት፣ እስኪ ጋር ጠጋ

አሁን ደግሞ ማን ነው ተረኛ? አንተ ያንተን ብቃት ነው። ዝቅ አድርጊ። እሺ፣ እንዳይገባበት። አዎ አዎ አዎ

አሁን እኔ ተረኛ ካሜራ ማጠጋ አሁን ልጨርስ ነው፣ ጨርሻለሁ። ስለዚህ ስትሬት ጠበቃ አድርገሽ

ማማ ማማ ሳጋ ሳጋ ነው እንጂ አይም ቤተሰብ ልንገጥም ነው። ሚስቴ ምንድን ነው ሀይሙ ነይስ ምንድን ነው የሚለው?

በጣም ጥሩ። አምስት ለአንድ ነው እየመራ እሱ አንድ ላይ ያስገባችው

የመጨረሻ ጨዋታ ነው። አስገብቻለሁ። ይደገም ማለት ዘላ። ሳንቲም እንካ